የትኛውም ቦታ ደህንነት አይሰማንም። የኢራናውያን ሕይወት በእስራኤል ጥቃት ከፍተኛ ፍርሃትና ድንጋጤ ውስጥ ገብቷል። ቅርቃር በሚል የገለጹት ቢቢሲ ያነጋገራቸው ብዙዎቹ ሰዎች አሁን ሕይወት በኢራን ምን እንደሚመስል የገለጹበት ቃል ነው። አንድ ነዋሪ ከእስራኤል የሶስት ቀናት ጥቃት በኋላም ሁሉም ሰው አንድ ሆነ፣ በሌላ መንገድ ከቴህራን ለማምለጥ እየሞከረ እንደሆነ ለቢቢሲ ኒውስ ፐርሻን ተናግሯል። ሁለት በመላ ከተማው በሚገኙ ነዳጅ ማደያዎች ረጃጅም ሰልፎች ታይተዋል። በርካታ ሰዎች ከእስራኤል የጥቃት ኢላማዎች ለመራቅ ራቅ ወዳሉ ቦታዎች ለመሸሽ እየሞከሩ ሲሆን፣ ነገር ግን በተከሰተው ከፍተኛ የትራፊክ መጨናነቅ ምክንያት ከነበሩበት አውራጃ እንኳ መውጣት አልቻሉም። አንድ ነዋሪ በግልጽ ለመናገር ቴህራን ደህንነት ያለባት ቦታ አይደለችም በማለት ተናግሯል። ስለ እስራኤል ጥቃቶች ምንም ማንቂያና ማስጠንቀቂያዎችን ከባለስልጣናት አናገኘም። ፍንዳታውን ብቻ እንሰማና የኛ ስፍራ እንደማይመታ ተስፋ እናደርጋለን። ወደየት መሄድ እንችላለን? የትኛውን ቦታ ደህንነት አይሰማንም፣ ሲል ስጋቱን ይገልጻል። ከቴህራን ወደ ሌላ አውራጃ ለመሄድ የቻለ አንድ ነዋሪን፣ በጦርነት ቀጠና ውስጥ እየኖርኩ እንደሆነ ሙሉ በሙሉ የተገነዘብኩት አይመስለኝም። መቼ ይህንን እውነታ መቀበል ላይ እንደምደርስ እርግጠኛ አይደለሁም ብሏል። ይህ የኔ ጦርነት አይደለም፣ ለየትኛውን ወገን አልደግፈም፣ የምፈልገው ከና ቤተሰቦች የመትረፍ ብቻ ነው። ከአርብ ጀምሮ ስላሉ በዓመታት ውስጥ ከፈጸመቻቸው ትልቁ በሆነው ተከታታይ የአየር ድብደባ ኢራንን መታለች። ኢራን በአጸፋው በቴል አቪቭ ላይ የሚሳኤል ጥቃት እንድትፈጽም አድርጓል። አንዲት ኢራናዊት ያለፍኩበት ሁኔታ በጣም ከባድ ነው ስትል፣ ለሁለት ቀናት እንቅልፍ ሊወስዳት እንዳልቻለ ገልጻለች። የአሁኑ ሁኔታ እንደ አውሮፓውያን አቆጣጠር በ1980ዎቹ ህፃን እያለች የኢራንና የኢራቅ ጦርነት ሲካሄድ የነበረውን የቦምብ ድብደባና ወደ መጠለያዎች የመግባት ነገር እንዳስታውሳት ተናግራለች። ልዩነቱ የዛኔ ቢያንስ ጥቃት ሲፈጸም የአየር ጥቃት ድምፅ ወይም ቢያንስ ከመድረሱ በፊት ማስጠንቀቂያ እንሰማ ነበር። አሁን ግን በድብደባውም ሆነ በአየር ጥቃት ጊዜ ምንም ድምፅ ወይም ማስጠንቀቂያ የለም። አንዲት የቴህራን ነዋሪ ከጥቃቱ ለማምለጥ ከከተማ ለመውጣት እያሰበች መሆኑን ገልጻለች። የተወሰኑ ሰዎች ሁሉንም ኢራናውያን ከወታደራዊ ስፍራዎች በአቅራቢያ ከሚገኙ አካባቢዎች ለቀው እንዲወጡ የሚያሳስቡ የእስራኤል መከላከያ ሰራዊት ማስጠንቀቂያዎችን ደርሷቸዋል። አንድ ነዋሪ ወታደራዊ ስፍራዎች የት እንደሚገኙና የት እንደማይገኙ እንዴት ልናውቅ እንችላለን ሲል ይጠይቃል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታናሁ ጥቃቱ ሁለተኛ ቀን ለኢራናውያን በአስተላለፉት መለት ኢራናውያን በአንድነት ለነፃነታቸው የሚቆሙበት ጊዜው መምጣቱን ተናግረዋል። ይሁን እንጂ በአገሪቱ የሚገኙ ነዋሪዎች እስካሁን ድረስ ምርጫቸው ያደረጉት በደህንነት መቆየት ነው። የቢቢሲ ኒውስ ፐርሺያኑ ዳሪዎሽ ካርሚ እንደሚናገረው የኔታንያሁ ጥሪ የነዋሪዎች ቃል በመግዛቱን የሚያመላክት ይህ ነው የሚባል ማስረጃ የለም። ኢራን ውስጥ ምናልባትም በኒውክሊየር ተቋማትና የአየር ማረፊያዎች ላይ ከደረሰው ጥቃት ይበልጥ ሰዎችን ያስደነገጠው በመኖሪያ ህንፃዎች ላይ የደረሰው ውድመት እንደሆነ የቢቢሲ ኒውስ ፐርሺያኑ ፓያን ካላኒ ይናገራል። በርካታ ኢራናውያን ከኢራንና ኢራቅ ጦርነት ወዲህ በተለይም በአገሪቱ ዋና ከተማ ጎዳናዎች ላይ ይህንን አይነት ጥቃት አይተው አያውቁም። በቴህራንና ሌሎች አካባቢዎች የሚገኙ ብዙዎቹ ነዋሪዎች ዓርብ ዕለት የተፈጠረባቸውን ግራ መጋባት ያስታውሳሉም። አሁን በትክክል እየተፈጠረ ያለው ምንድን ነው? ምን ያህል ሰፊ ነው? እንዴት ራሳቸውንና ቤተሰቦቻቸውን መጠበቅ ይችላሉ? የሚሉት የተፈጠሩባቸው ጥያቄዎች ናቸውም። በእስራኤልና ኢራን መካከል የተነሳው ግጭት አምስተኛ ቀኑን ይዟል። የሀገራቱ የአየርና የሚሳኤል ጥቃት ልውውጥ እንደቀጠለ ነው። የእስራኤል ጦር ወታደራዊ መሠረተ ልማቶች ላይ ያነጣጠረ እቅድ ለመፈጸም በሚል ነዋሪዎች ከሰሜናዊ ምስራቅ ቴህራን ለቀው እንዲወጡ አዟል። ከሁለቱ ሀገራት ግጭት ጋር ተያይዞ ፕሬዝዳንት ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ሳይጠናቀቅ ቀደም ብለው ተመልሰዋል። ማክሰኞ ማለዳ በቴህራን ከፍተኛ ፍንዳታና ከባድ የአየር መከላከያ ሰት መነሳቱን የኢራን መገናኛ ብዙሀን መዘገባቸውን ሮይተርስ አስፍሯል። ከኢራን በርካታ ሚሳኤሎች ወንጨፋቸውን ተከትለው የኢራን ባለስልጣናት በርካታ ግዛቶችን የሸፈነ ማስጠንቀቂያ አውጥተዋል። ከዚያ ቀደም ወደ እስራኤል በቀጥታ ይተላለፍ የነበረ የኢራን የመንግስት ቴሌቪዥን ላይ ጥቃት ፈጽማ ፕሮግራሙ ከመቋረጡ በተጨማሪ ጉዳት መድረሱ ተገልጿል። ኢራን የአየር ክልሏን መዝጋቷም የመንግስት መገናኛ ብዙሃን ዘገባ ያሳያል። በሌላ በኩል ከኢራን መድና ቴህራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች አሳይተዋል። በመድናዋ የሚገኘው ካራጅ ቻሉስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁን አሳይተዋል። የአሜሪካ የሞሮኮ ፕሬዚዳንትና የእስራኤል ጦር ከዚያ ቀደም ብሎ ነዋሪዎች ከሰሜን ምስራቅ ቴህራን ለቀው እንዲወጡ ማስጠንቀቂያ አውጥቷል። በእስራኤልና ኢራን መካከል የተነሳው ግጭት አምስተኛ ቀንን ይዟል። የሀገራቱ የአየርና የሚሳይል ጥቃት ልውውጥ እንደቀጠለ ነው። ኢራን ዛሬ ማለዳ የእስራኤል የስለላ ድርጅት ዋና መስሪያ ቤት ጽሕፈት ቤትን በሚሳይል መታለች። የሞሳድ ዋና ጽሕፈት ቤት በእሳት ተያይዞ ለማጥፋት የሚደረግ ርብርብን የሚያሳይ ተንቀሳቃሽ ምስል ወጥቷል። ከሁለቱ ሀገራት ግጭት ጋር ተያይዞ ፕሬዚዳንት ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ሳይጠናቀቅ አቋርጠው ተመልሷል። ትናንት አመሻሹም የእስራኤል የጦር አውሮፕላኖች በቴህራን የሚገኘውን የኢራን መንግስት ብሮድካስቱ ዋና መስሪያ ቤትን ማውደሙ ተነግሯል። የእስራኤል አየር ኃይል የጦር አውሮፕላኖች ጥቃቱን ያደረሱት በአካባቢው የሚገኙ የኢራን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ካስተላለፉን ከሰዓታት በኋላ ነው። የእስራኤል መከላከያ ኃይል የኢራንን የአየር ክልል መቆጣጠሩን በኢራን ውስጥ ጥቃት ለመሰንዘር ከፍተኛ እገዛ አድርጎለታል ተብሏል። የእስራኤል ጦር ሰራዊት በኢራን ዋና ከተማ ቴህራን ውስጥ በሚገኙ ሰፊ ቦታ ውስጥ የሚኖሩ ሰዎች አሁንን ለቀው እንዲወጡ አስቸኳይ ማስጠንቀቂያ ማስተላለፉን ቀጥሏል። የኢራን መንግስትም በተራው በማህበራዊ ትስስር ገጹ የእስራኤል ዜጎች ቴላቪቭን ለቀው እንዲወጡ ጥሪ አስተላልፏል። ኢራን ዛሬ ማለዳ በማዕከላዊ እስራኤል ሰላሳ ሚሳይሎችን ማስወንጭፏን የእስራኤል መከላከያ አስታውቋል። አምስተኛ ቀኑን በያዘው የእስራኤልና ኢራን ጭት አገራቱ የሚሳይሎች ጥቃታቸውን ቀጥለዋል። በቴልአቪቭ እና በኢየሩሳሌም ፍንዳታዎች ተሰምተዋል። ጦሩ አብዛኛዎቹ ሚሳይሎች ከሽፈዋል ብሎ የተወሰኑት ግን ጉዳት ማድረሳቸውን ገልጿል። የእሳት አደጋ ሰራተኞች ከቴልአቪቭ በስተሰሜን በሚገኝ ሄርዘሊያ በተሰኘው ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉ ታይተዋል። በሌላ ዜና የእስራኤል ጦር ትናንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻድማኒን መግደሉን አስታውቋል። ሻድማኒ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ከአታም አልአምቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው የተሾሙት በቅርቡ ነበርም። ከእሳቸው በፊት ተቋሙን ይመሩ የነበሩት ጎላማሊ ራሽድ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበር ወደ ኃላፊነት የመጡት። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድል ወደ መቀናጀት እያመራ ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥል ተናግረዋል። የእስራኤል ጦር የአየር መከላከያዎች እስከ 20 ፐርሰንት የሚደርሱ ከኢራን የተወነጨፉ ባለስቲክ ሚሳይሎችን መጥነፍ አልቻልኩም ሲል የመጀመሪያ ጊዜ የስታቲክስ መረጃ ሰኞ ይፋ ማድረጉ ተገልጿል።